ሰራተኛው አደይ ክፍል 59 ተለቀቀ። አደይ ጓዟን ጠቅልላ ገጠር እናቷ ጋር ገብታለች። እህቷ ብርሃኔ እየሮጠች አደይ እያለች እህቷን አቀፈቻት። ብርሃኔ እህቴ እያሉ ታቃቅፈዋል። ደህና ነሽ? ደህና ነኝ። ደህና ነሽ እህቴ? ደህና ነኝ። እማዬስ? እማዬ እኮ ሁለት መጣ ብላ እኔ ይቀብላታለሁ ስል ቤቱ ሞቅ

እዛ ሲያገኛት ወደ ዚህ ትመለሳለች። እሱን እንኳን አላቅም ዳይመንድ ብዛ፣ ፈጣሪ እርዳት። እንግዲህ ይሄኛ ምን ማድረግ እንችላለን? አለ ሌሊዬ። በቃ እሺ፣ አዲስ ነገር ከሰማሽ ያሳውቅን አለ ዳይመንድ። ኪንጎም ምን አለች? ምንድን ነው እያለ ነው? ምን አለች? አንተ አደይ ክፍር ሀገርና ታገሄደች ምን

አንዴ ልናገርሽ በክ እፈልጋለሁ። ይቅርታ። እኔ ግን ካንተ ጋር ምንም ማውራው ነገር የለም። እሺ ቆይ እንጂ ለምንድን ነው እንደዚህ ምጠኛው? አለላ ቅድም በቃ ስሜታዊ ይኝ አይነት የተናገርኩት። ደሞ ለአባዬ ነገር የለን ደውዬለን ነበር። ሌላ ግልባጭ ፋይል አለ። በጣም ታሳፍራ ለግልባጭ ፋይል ያለው ነው እንደዛ ዴኔ የተናገረው። ያንተ ቅርታ ለኔ ምን ያደርግልኛል? አዴ እኮ በቃ ሄደች። ይሄ ቅርታ ለኔ ሳይሆን ለአዴ ነበር። በሰዓቱ በጣም ተናድጄ ነበር ያው ታውቂ የለ እኔ ስናድድ የማደርገውን አላውቅም። አላየላ ቆይ አዴም በጣም ማስቀየም ኳት። እና ብትናድድስ፣ አዴ ለምና እንዴት እዚህ ቤት እንደመጣች እያወቅህ እንዴት እንደዛ ትናገራት? ልክ ነሽ፣ አጥፍቻለሁ። አላየላ ቆይ አዴ ሄደች እንዴ? አዎ፣ እናቷ ጋር ተመልሰ ሄደች። እድሜ እላንተ። ቆይ እንዴት ሄደች ማለት ይሄን ያህል ምን ብናገራት ነው? እዚህ ቤት ስትመጣ በጣም ከፍቷል ነበር፣ ደግሞ ያለውን ነገር ታውቃለህ እዛ ሁሉም ቅስማን ዘባብሮ ነው እዚህ የመጣችው። አንተ ግን የማይሆን የማይሆን ነገር ተናግረ ቅስማን ሰበርከው። ቆይ ምንድነው ያደረግኩት? አለ የላ ያን ሁሉ ችላ እንዴት በዚህ ነገር ትቀይመኝ? ነገሮች አንድ ላይ ሲመጡ እንደዚህ ናቸው። የላ ቢያንስ እኛ ልንከባከባት ወደ ድሮ ልንመለሳት ይገባም፣ ግን ይህንኛ አላደረግን። ልክነሽ ምንም ልክ አላደረግኩም። አለ የላ ትልቅ ጥፋት ነው ያጠፋሁት እያለ እየተጸጸተ ነው። ይህን ቶሎ ቦግ ብለህ ተመልሰው ይቅርታ የምጠይቀውን አቁም። እሺ ቆም አሉ። አላይላ አንቺን ብትሆኚ ይቅርታ አድርጊልኝ። አዴንም እናወራታለን። አባቷ እስኪመለስ ድረስ የዟዛ መሆን ጥሩ ነው። አባቷ እዚህ ካገኛት ህይወቷ የሚበላሽ ያሹ። የእኔ ሀሳብ ያዴ ምንም አትሆንም። አንቺ አትጨነቂ፣ ብዬ ተስፋ አደርጋለሁ። ሌሊዬ እንደሄደ እስኪ ሰምቷል አልሰማም? ሰው ቤት እንደገባች ነው የነገርኩት። ደብሶ ሲሰማ በጣም ነው የሚያዝ ነው። አዴ ከሱ በላይ በጣም አዝናበታል። እሱ ደግሞ ምን

ገብታ ረፍት እያረገች ነው ያደይና፣ ተመስገን እንኳን መጣሽ። እንደው አንድ ቀን እኮ ልጄ በእንቅልፍ ባይኔን ተኩሮ ድሮ ያቅ በዛ ላይ አባት ሲበሪ እኮ ነው የሚያድረው። አሁን ግን አንቺ ያጠገቤ ስላለሽ ምንም አይመስለኝም። ይገባኛል። ሞይ፣ ይህ ሁሉ በእኔ ጦስ ነው። ከሞቀት ዳርሽ ወጥተሽ በእኔ ነው እንደዚ ዚወንቹ እያለ ያደይ እየተጸጸተኝ ነው ታይንጃ ደይ። እንዴ እንደዚህ ሞት በይ እኔ ምን ጎደለ ተመስገን እያልኩኝ አሉ ያዴ እናት። አንቺ ለኛ ብለሽ እኮ እኛ ማመን ተቸገርን። እኔ እናትሽ ጠግበን በፍቅር በሰላም ድድጁን እኮ ምን ነው አቤት፣ እናት እናት ያላችሁ ሺ ዓመት ኑርላችሁ። ልጄ ተመስገን በይ አይናት እሱን ማቃል የሁሉም ነገር ግራ ቢገበኝ ነው እንጃርቻለሁ ማየ እንዲኩን ፍርት ብለሽ ስታይ እኮ ሆድ ብሶኝ ነው። አንቺ እኮ ትዳርሽን ጥለሽ ለኔ ብለሽ ወጣሽ ጀግና ናት። አይ አባትሽን ተቃርኒ በመውጣት የጸጽቶኝ ማያቅም በጭራሽ ሁለት አይኖቼ እያላችሁ አጠገቤ እናት እኮ ሁሉም ጀግናናት ሌልቶኝ እኮ ነው ምኖረው እያለች ልጇን እያጽናናች ነው። እቅፍ አርጋ ልጇን ሰማ እናት ብዙ ጊዜ አሁንም ቢሆን እንደምናቀው ወንዶች ልጅ ወልደው

አዲየ ጥንቃቄ አድርጌና ከእናትች ጋር ከተያየሽ በኋላ አባትሽ ይዞ ሳይድርሽ ወዲ ና ይላ፣ ማምለጥ አለብሽ። በዴብ በጣም ተናዷል። እንግዲህ የገጠር እናቶች እውነት ብልሃታቸው ተትናቸው በጣም ይገርማል። አሁን አዴ እስካሁን ድረስ እናቴን እናቴን እናቴን ይያልች ጊዜዋንም የመጣላትንም ሰው እያረቀች ነው። ግን አሁን ማዘር በደንብ መክረዋታል። ሂዳ ወይ ደብን ወይ ባርኮትን ይዛ እንደምትኖር ደግሞ እኔ እርግጠኛ ነኝ ማለት ነው። ያዲ የኔው ልቧ ቅን ነው ያለ ግን እናቴ እህቴ እያለች ነው። እናቷ ደግሞ ከአሁን በኋላ የራስሽን ኑሮ ስትኖሪ ነው እኔም ደስተኛም ሆነው፣ እኔ ምን ሆናለሁ ልጄ ያንቺ ደስታ ያስደስተኛልና ትዳር ይዘሽ ልጅ ወልደሽ የራሴ የምትዩ ኑሮ ኑሮሽ ማየት ነው የምፈልገው ብሎ አልማዘር አዴካ። አሁን ከእናቷ ከተመለሰች በኋላ ለራሷ እንደምትኖርና እናቷን በሷ ደስተኛ እንደምትሆን እናት ልጆቻቸው ቁም ነገር ላይ ሁነው ሲያዩ ትዳር ይዘው ወልደው ከብደው ሲያዩ ከምንም በላይ ደስተኛ ነው የሚሆኑትና አባቷ ደግሞ እኔ ለፈለኩ ካል ዳርኩሽ እያለ ገጠር፣ ብዙ ጊዜ እንደዚህ ነው። የገጠር ልጆች እናውቀዋለን። ቤተሰብ የፈለገውን እንጂ ልጅቷ የፈለገችውን አይደለም የምታገበው ማለት ነው። ግን ደግሞ ይሄ ድሮ ቀረ ድሮ በእኛ ግህ ድሮኛ ጊዜ ሳንፈልግ እንታጫለን ሳንፈልግ እንዳራለን፣ ግን እግዚአብሔር ይመስገን እኛም ማለት ትዳርና ምርጥናል። አደይ ማትዳርም ያለ ፍላጎቷ ማለት ነው። አሁን አባቷን ሸሽታ ገጠር ገብታለች። ደግሞ ከገጠር አባቷ ይቷታል፣ ደግሞ ወደ ከተማው ትመጣለች ማለት ነው። አደይ የኔ ደርባባ ምርጥና ተለቻት። በቀጣይ ቪዲዮ ምን መጣ ይሆናል?